የእግዚአብሔር ሰላም ከእናንተ ጋር ይሁን። እንግዲህን የሚንጫጫው ይንጫጫል፣ የሚሳደበውም ይሳደባል። ጨለማ ውስጥ የተደረገ ውንብድና፣ የሐሰት ትንቢት፣ ሐሰት ወደ ብርሃን ይገለጣል። መግለጤ እንቀጥላለሁ። ሐሰተኛ ነብይ እዩ ጩፋ ውስጥ መፍትሄ እናገኛለን ብለው የሄዱ እነዚህ ቤተሰቦች እሷ እንደምትናገረው እንግዲህ የጥንቆልና አሰራር ቤታቸው ውስጥ ሳይኖር እንደማይቀርና ከባሏ ጋር አለመግባባት እንዳለ ነው። ሐሰተኛ ነብይ ይህን ከሰማ በኋላ እግዚአብሔር ተናገረኝ፣ ለቤታችሁ ሰላም መጥቷል፣ ለቤታችሁ መፍትሄ መጥቷል። አንተም ረዥም እድሜን ትኖራለህ፣ አንተም የብዙ ልጆች አባት ገና እግዚአብሔር ያደርጋሃል፣ ቤታችሁ ተፈውሷል። እግዚአብሔር ተናገረኝ ተናገረኝ፣ ረዥም እድሜን ገና ትኖራለህ ያለውን ሰው ፣ ከዛም ዘይቱን ሸምቶ ዘይታቸውን ሸምተው ወደ ቤታቸው በሄዱ ሳምንት ባልሞላው ጊዜ ውስጥ ይሄ ሰው አርፏል። ይህን ቪዲዮ ተከታተሉና ይመጣል። እግዚአብሔር እንደዚህ አለ እጅን በአፍ አስጭናለሁ። አሜን። እጅን በአፍ ላይ በማስጭንበት ጊዜ የሚወድም የሚጠላም እንኳን ደስ አለ እያሉ ይመጣሉ ነው ይህ ሰው አልቃሻ እንዲሆን ነገሮች ዝብርቅርቅ እንብሉ ጠላት አበላሽቶ በታየው ጠልቃ ገባው። በኢየሱስም፣ አሜን፣ አስተካከልኩት። አሜን። እንደገና ነገሮችን የሚሰራ የእግዚአብሔር እጅ ወደ አንተ መጥቷል። አሜን። እንደዚህ ያለ እግዚአብሔር የሚያስደንቅ ምሕረት፣ የሚያስደንቅ ቸርነት፣ የሚያስደንቅ ተአምር። አሜን፣ አሜን፣ በሕይወት ላይ አደርጋለሁ። አሜን። ሃሌሉያ

ምን ምን ውስጤ ይመጣል ወይ እዩ ጋው ሰጂ ወይ ተፋቺ የሚል ይመጣብኛል። ብውስጥ እዩ ጋው ሰጂ መጀመሪያ የሚል ያስገድደኛል። ከዛ እዩ ጋው ሰጂ በኋላ ደሞ አያለሁ ብዬ ለሽማግሌ ተቀጠረ። ሽማግሌዎቹ ሲመጡ፣ ቅዳሜ ዕለት ሲመጡ፣ እኔ ቤተ ክርስቲያን ከወሰድኩ በኋላ ነው የሚፈታው የሚል ነገር ይመጣብኝ። ለነሱ፣ ይሄን ብቻ ነው የተናገርኩት። እነሱ ቤት ከመጣሽ በኋላ አዎ፣ ከዚህ በኋላ ፍቺ የለም። ከዚህ በኋላ መዚ ገብቶ ይወጣ፣ እንዴት ፍቺ አለ በነገራችን ጠላት ቋንቋ ሲያደበላልቅ እንጂ እንደዚህ አይነት ምርጥ ባል የለም። በዓለም ብዞር እንደሱ አይነት አታገኝም። እውነት ነው፣ እውነት ነው። በጣም ደግ ነው። ምንም ሸረብለበት ምን የለም። ምርጥ እንደዚህ አይነት ባል የት ይገኛል? ክፉ አስመስሎ እኮ ምስለው ጠላት ነው እንጂ በጣም ስማርት ቆንጆ፣ ከውጭ እስከ ውስጥ። ከዚህ በኋላ ፍቺ የለም። አሜን። ጣልቃ ገባ። አሜን፣ እግዚአብሔር እንደዚህ ያለ እናንተን በጤና ባርካቸዋለሁ። አሜን፣ በልጆች ባርካለሁ። አሜን፣ በመልካም ኑሮ ባርካቸው። አሜን፣ ረጅም እድሜ በትዳር በሰላም ትኖራላችሁ። አሜን፣ አሜን። ይሁድ ምስትህን አቅፋት ይዜ ወደ ቦታው ይሄድ። እግዚአብሔር በልጆች ባርካቸው አለኝ። እግዚአብሔር ቤቱን በሰላም ባርካለሁ አለኝ። እግዚአብሔር የብዙዎች አባት አደርግሃለሁ አለኝ። በዛን ወቅት በዛን ደቂቃ ያችን የሀሰት ምላስ በምትለፈልፍባት ሰዓት የእውነት እግዚአብሔር ተናግሮ ነበሩ? አልተናገረም። እስከ መቼ ድረስ በዚሁ ብድና ትቀጥላለህ? ሀሰተኛ ነቢይ እዩ ጩፋ፣ ሞት የሚባል እኮ አለ። ለሰውየው የደረሰው ለሰውየው የመጣው ያ ሞት አንተም ጋር እኮ የሚመጣበት ሰዓት አታውቀውም። ለመቼ ነው የቀጥ ያስቀመጥከው? ሌላ ህይወት አለ ወይ የምትኖረው? ሴብ ያደረግከው ህይወት አለ ወይ? ይህንን እንደዚህ አይነት ሐሰት፣ ውንብድናን እንደዚህ አይነት የጨለማን ስራ በሰዎች ላይ ዘርተህ የሰበሰብከው ገንዘብ ለመቼ ነው? ዛሬ ትሞት? ከአምስት ደቂቃት በኋላ ትሞት? መቼ ትኖር? ዝች ምድር ላይ የምታውቀው ነገር የለም። እንዴት በእግዚአብሔር ላይ ተዋሻለ? እግዚአብሔር ያልተናገረውን በእርግጥም እግዚአብሔር ፈዋሽ ነው። በእርግጥም እግዚአብሔር የሚናገር አምላክ ነው። የተናገረውን የሚተገብር አምላክ ነው። የተናገረውን የሚሰራ አምላክ ነው። በእርግጥም እግዚአብሔር አዳይ ነው። የሚባርክ አምላክ ነው። ነገር ግን በዛን ወቅት በዛ ደቂቃ በዛ ሰዓት ላይ እግዚአብሔር ለአንተ ድምፅን አምጥቶ አልተናገርም። በእግዚአብሔር ላይ እየዋሸህ እስከ መቼ ትቀጥላለህ? እንደዚሁ የሰዎችን ህይወት እያመሰቃቀልክ ትቀጥላለህ ወይስ አይበቃም? ባለፈው የዘመረው መዝሙር መዝሙር አይደለም፣ ስድብ ነው፣ ዘፈን ነው ብዬ በተናገርኩት አራት መቶ እና አምስት መቶ ስድብ ነው ያስተናገድኩት። ነገር ግን እሱ ራሱ ስድቡ ተጸጽቶ ይሁን ምን ይሁን የማውቀው ነገር የለም ብቻ የጸጸትም ልብ ያለውም አይመስለኝም። መዝሙሩን ቀየረው፣ ያው ትንሽ ቀየረው። መንፈስ ቅዱስ ያልሰጠውን ነገር ኤዲትና ሪሳይዝ ማድረጉ ሳይዝ ማድረጉ የሚቀጥል ነው። እስከ መቼ ነው ይሄ ውንብድና የሚቀጥለው? በእግዚአብሔር ቤት ላይ በእግዚአብሔር ላይ መዋሸትህ ሐሰተኛል።